ሰላም፣ የሀረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃ ይዘንላችሁ ቀርበናል። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው ተገኙ። በሱዳን ወደ 3 ሚሊዮን የሚጠጉ ህጻናት ለአደጋ ተጋልጠዋል ተባለ። የቤት ስራ አልሰራሽም በሚል በአንዲት ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችው መምህርት በቁጥጥር ስር ውላለች። በመቀሌ ከተማ የቤት ኪራይ ዋጋ ንረት አሳሳቢ ደረጃ ላይ መድረሱ ተነገረ። የጎረቤት ህጻን ልጅን በከረሜላ አታላ የሰረቀችው ተጠርጣሪ ከነ አባሪዋ ጋር በቁጥጥር ስር ውሏል። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ወቅታዊ መረጃዎችን እንዲደርሱ ያድርጉ። በደቡብ አፍሪካ ከ40 በላይ ኢትዮጵያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው በትላንትና ዕለት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙኃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርግ የሰሙትን ድምፅና ጩኸት ተከትሎ ነው ህገ ወጥ ስደተኞች ናቸው ያሏቸውን ኢትዮጵያንን በተዘጋባቸው ቤት ውስጥ ማግኘት የቻሉት። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንተን የመኖሪያ አካባቢ በተቆልፎባቸው የተገኙት ኢትዮጵያንም 44 ናቸው ፖሊስ እንዳለው፣ እነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎች አዋቂዎችና ቀሪዎቹ 17 ደግሞ ታዳጊ ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ ነው ተብሏል። ኢትዮጵያውያን ስደተኞች ያሉበት ቦታ በፖሊስ ታውቆ በተያያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ግቢ ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሏል። ጥቂት ዓመት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ ውስጥ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ሲጓዙ የነበሩ የ30 የኢትዮጵያን አስክሬንም በጅምላ ተቀብሮ መገኘቱ ይታወሳል። በሱዳን ባለው ጦርነት በጤና ባለሙያዎች መፈናቀልና በጤና ተቋማት ውድመት ምክንያት ለህፃናት ይሰጥ የነበረው ክትባት በጊዜው እንዳይሰጥ አድርጓል ተብሏል። እድሜያቸው ከአምስት አመት በታች የሆኑ ወደ ሶስት ሚሊዮን የሚጠጉ ህጻናት ለኩፍኝ፣ ወባ፣ የሳምባ ምች፣ ተቅማጥና ኮሌራን ጨምሮ ለወረርሽኝ በሽታዎች በከፍተኛ ሁኔታ ተጋላጭነታቸው ጨምሯል የተባለው ከእነዚህ ገዳይ ከሆኑት በሽታዎች መካከልም ወባ አንዱ ነው ተብሏል። በሱዳን የካሳላ ግዛት የጤና ባለሙያ የሆኑት እንደ ስራ ሳለ ህጻናትን ከበሽታው ለመጠበቅና ከአምስት አመት በታች ያሉ የጨቅላ ህጻናትን ሞት ለመቀነስ ክትባት ወሳኝ ነው ብሏል። ባለሙያው የክትባት መጠንን መጨመር በህጻናት ላይ የሚደርሰውን ሞት ይቀንሳሉም ሲሉ ተናግረዋል። ይሁንና ባለው ጦርነት የጤና ባለሙያዎች ስራቸውን እንዳይሰሩ ተግዳሮት መሆኑንም አስረድቷል። የጎረቤትን ህፃን ልጅ በከረሜላ አታላ የሰረቀችው ተጠርጣሪ ከነ አባሪዋ ጋር በቁጥጥር ስር ውለዋል። ህፃን ዮሃ ቡሽ የአራት ዓመት ሕፃን ነው። ሚያዝያ 22/2017 ከጠዋቱ ሶስት ሰዓት በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት ይጠፋል። በእለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉትም የውሃ ሽታ እንደሆነባቸውና ድንጋጤ ውስጥ መቆየታቸውን የገለጹት የህፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግሯል። የህፃኑ እናት ለፖሊስ በሰጡት ቃል ለዳግማ ትንሳኤ ወንድሟን ለመጠየቅ የመጣችው ግለሰብ ግን የጎረቤት ልጆችን ወደ ሱቅ በመውሰድ ከረሜላ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የሕፃን ዮሐና እናት ወይዘሮ ሰብለ ለፖሊስ ተናግረዋል። የአካባቢው ማኅበረሰብ የልጁ መጥፋት ካረጋገጠ በኋላም ለፖሊስ በሰጡት መረጃ መሠረት በ48 ሰዓት ውስጥ ፖሊስ የጠፋውን ልጅ ጨምሮ ሁለት ተጠርጣሪዎችን ይዞ ምርመራ እያጣራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመላክታል የግል ተበዳይ ወንድም አቶ ቴድሮስ ሰንበቴ በበኩላቸው ተጠርጣሪዋ ህፃን ኢዮሐን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለች ብሏል የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500 ሺ ብር ካልተሰጣት ያገተችውን ህፃን ማንም እንደማያገኘው የህፃኑን ድምጽ ስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴድሮስ ተናግረዋል። የሕፃኑ መጥፋት መረጃ የደረሰው ፖሊስ ሌተቀን ባደረገው ብርቱ ምርመራና ክትትል ልጅ ልጃችንን አግኝተናል ብሏል። የኦጋዴን ብሔራዊ ነፃነት ግንባር ኦብነግ የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌን ጥሪ ተቃወመ። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር ወይም አብዲ ኢሌ በማህበራዊ ሚዲያ ባሰራጩ ጽሁፍ ባለፉት ሁለት ቀናት ስማቸውን የማጥፋት ፕሮፓጋንዳ እየተከናወነ መሆኑን ገልጿል። ሲያስረዱም ለዚህ መሰረተ ቢስና ፕሮፓጋንዳና የተፈጠረ ትርክቶችን ምላሽ ለመስጠትና በሀገራችን ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጀው ጽሁፍ ነው ብለዋል። አብዲ ኢሌ ጽሁፋቸውን የጀመሩትም ያለፈውን መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክ ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ የጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡኝ ምክሮችና አቅጣጫዎች ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናሪያ የገቡ አዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄደው አውቶቡስ ውስጥ ዘልዬ ገባው ተሳፈርኩ በማለት ነው። ሲቀጥሎም በሀገራችን ውስጥ ስላለው ወቅታዊ የፖለቲካ አለመግባባት በሚል ርዕስ ሲገልጹ፣ በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂዎችን አማራጭ የወሰዱ መሆኑን አምናለው፣ ያሉ ሲሆን ከጦርነት ውድመትና ስቃይ ብቻ እንደሚመጣም አስረድተዋል። በዚህ ሁኔታ በመነሳት የኦጋዴን ብሔራዊ ነፃነት ግንባር ኦብነግ አመራሮች ከቅርብ ጊዜ ወዲህ የሚሰጡት መግለጫና ትርክቶች መወገዝ እንዳለባቸው ያስረዱት አቶ አብዲ ኢሌ፣ ምክንያቱም የክልሉ ህዝብ ጦርነት ሰልችቶታል። እንደኔ እምነት ከክልሉ ቁልፍ ችግሮች መካከል ዋነኛው ጎሰኝነት ነው። በተለይም የእከሌ ጎሳ ብቻ ነው የክልሉ ፕሬዚዳንት መሆን ያለበት የሚለው የኦነግ አስተሳሰብ የተሳሳተ ነው ብዬ አምናለሁ ብሏል። የቤት ሥራ አልሰራሽም በሚል በአንዲት ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችው መምህርት በቁጥጥር ስር ዋለች። በኮልፌ ቀራኒዮ ክፍለ ከተማ በሰላም በር አንደኛ ደረጃ ትምህርት የሁለተኛ ክፍል ተማሪን የቤት ሥራ አልሰራሽም በማለት ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ እርምጃ መውሰዱን የአዲስ አበባ ፖሊስ ከተማ አስተዳደር ትምህርት ቢሮ አስታውቋል። ትውልድን ከመቅረጽ የነገ ሀገር ተረካቢ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመን ወቅት የማያወጅና የማይመጥን መሰል ድርጊት መፈጸም ተገቢ አይደለም ብሏል። ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ ለማጣራት ስራዎች እንዲሰሩና መምህርት በህግ ከለላ ውስጥ እንድትሆን መደረጉም ተገልጿል። ጉዳዩ በህግ አግባብ እንዲታይ፣ ፍትህ እንዲያገኝ በትኩረት እየሰራ እንደሚገኝም ገልጿል። ጉዳት የደረሰባት ተማሪም ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በዛሬው ዕለትም ትምህርቷን ትጀምራለች ተብሏል። በመቀሌ ከተማ በተለያዩ ምክንያቶች በሸቀጦች ላይ የሚደረጉ ዋጋ ጭማሪዎችና ሰው ሰራሽ የዋጋ ንረት የከተማይቱን ነዋሪ ሲያማርር የቆየ ጉዳይ መሆኑ ይታወቃል። አሁን ደግሞ የቤት ኪራይ ዋጋ ንረት መከሰቱን ብርሻት ሬዶ ያነጋገራቸው የመቀሌ ነዋሪዎች ገልጸዋል። የከተማይቱ ነዋሪዎች እንደሚሉት ከሆነ በመቀሌ ከተማ በየወሩ ሊባል በሚችል ደረጃ የቤት ኪራይ ዋጋ እንዲጨምሩ እየተጠየቁ እንደሆነ የገለጹ ሲሆን ይህም ማህበራዊ አለመተማመንና በቃል ያለመገኘት የመሳሰሉ ችግሮችን አብሮ ይዞ መጥቷል። እኛንም ወደ አላስፈላጊ የኢኮኖሚ ቀውስ እየከተተን ነው ብሏል። ሌላኛው አስተያየት ሰጪ ይህ ክስተት በመቀሌ ከተማ ብቻ የተደረገ አይደለም። የገንዘቡ መጠን ይለያይ ይሆናል እንጂ በት መላው ትግራይ ያለ ነው ያለ ሲሆን ለቤት ክራይ በእጥፍ መጨመሩ አሊያም ቤታችንን ለቃችሁ ውጡ ማለቱ የተለመደ ነገር ሆኗል፣ ብሏል። የዚህ ሰው ሰራሽ የቤት ኪራይ ዋጋ ንረት ቀንደኛ ተዋናኝ ደላሎች ናቸው ያሉት ነዋሪዎቹ ደላሎቹ የቤት ባለቤቶችን አሁን ያለውን ተከራይ ሰበብ ፈጥራችሁ አስወጡት፣ እኛ በተሻለ ዋጋ እናከራይላቸዋለን በማለት ነባር ተከራዮች እንዲወጡ በማድረግ ቤቱን በእጥፍ ዋጋ እያከራዩ ነው ብለዋል። ከውስጥ ከታተሉት የነበሩ መረጃዎቻችን እነዚህን ይመስሉ ነበር።